አብሮ ነው ይሄ ኢቨኒፍ መለያየት ሁሉ የሌለበት እስከሚመስል እስከ እስካሁን ድረስ እና ምን ገጠመኝ፣ እኔ በጣም ሁሌ ማረሰው እኔ ያ ነገርም ተጽዕኖ ፈጥሮብኝ አሁን ስቲል ነው አሁን ላይ ራሱ በጣም መዝሙሮች በደንብ ነው ማዳምጠው፣ ስብከቶች ሰማለሁ፣ አነባለሁ። የኔ ነው ብዬ ነው ማምነው ሁሉ ሰው የዛ ተጽዕኖም ስለሆነ አሁን ምን ገጠመኝ፣ ስምንታ ክፍል ልብስ ይሄ ለጥምቀት እና ልብስ ካልተገዛልኝ ብዬ በጣም በቃ ረበሹ ያሳደጉኝን ሴትዮ እና በጣም በቃ አስቸግር ተገዛል ማለት ነው እና ማረሳው እንትን ይሸኛል እንግዲህ እንደምታውቁት ታቦት ሲገባ ይሸኛል። ገብርኤል ነበር ደብር ታቦት ስንሸኝ አብሬ እየዘፈንኩ በቃ እና ታቦቱ በሚያልፍበት መንገድ እዛች እኛ ሰፈር መስጊድ አለ። የዛ መስጊድ አሰጋጅ የዛ መስጊድ አሰጋጅ እዛ ሰፈር ናቸው ለካ አይተውኛል። እኔ አላውቅም፣ ፈጣሪ በሚያውቀው እና እንግዲህ ልጅነትም አለ በቃ አብሬ እንትን እያልኩ በቃ ልብስ ተገዝቶልኛል። እየዘመርኩ ቀመ እንሸኛለን። የሆነ ቀን ሳምንት አልሆነም አንድ ተለቅ የሚል ከኔ ሃይ ስኩል አካባቢ የሚማር መሐመድ የሚባል ወዳጄ ቤት እንዳጋጣሚ ይመጣና አንተ ለምድ ነው መስጊድ ምናምን እየሄድክ አሰግድ እንደ ምናምን ሲለኝ፣ እሺ እሺ፣ ኧረ ይዘኸው ሂድ ምናምን ሲሉት፣ ማዘር አይ በቃ እንደውም ቆይ ነገ ጁማ ነው በቃ መጥቼ ወስድሃለሁ፣ አብረን ሂደን፣ ኧረ እኔ ሻውር ወስጄ እንደውም ጠብቅሃለሁ ውዱ አድርጌ ምናምን አልኩት ማለት ነው። ከዚያ ሰዓቱ ደረሰ፣ ሄድኩ። እሱ ቀድሞኝ ሄዷል እና ስገባ ሰውዩ ፊት ለፊት ነበሩ። እንዴ ምልሰረን መጣህ አሉኝ። ማኮስተር ብለህ እንዴ ልሰግድ ነው አልኳቸው። እንዴ አንተ እኮ ክርስቲያን ተሰለምክ እንዴ ሲሉ፣ ኧረ እኔ እኮ ሙስሊም ነኝ ጋሽ። በቀደም ለታታ ጥምቀት ታቦት እንትን እያልክ አልነበር እንዴ አሉኝ ማለት ነው። ኧረ እኔ ስለምወዳቸው ነው የራሴ ስለሚመስለኝም ስለምወዳቸው ነው እንጂ እኔ ሙስሊም ነኝ ወላሂ ሙስሊም ነኝ አልኳቸው። ማለት ከዛ ጎ። ይህን እያልኩ ከጎረቤት አንድ ሰውዬ ዬ ይመጣሉ ስብስክ ስከራከል ሳቁና ይሄ ሁሉ ትነሽህ ይሄ ማለት በቃ በልጅነቱ ው እንደዚህ ይዋደዳል አብሮ እየሸኘ ያደርገዋል የእሱ ነገር ግን ሙስሊም ነው ምናም ሰውዬው እስካለማመን ማለት ነው አውቄ ምናምን የሚሄድ ሁሉ እስኪመስላቸው እና አንዳንዴ ይህን ነገር አሁን ብዙ ጊዜ በጣም ትዝ ይለኛል በዓላት ሲመጡ ምናምን እንደዛ አይነት ጊዜ አልፎ ነበረ ምናምን የሚለውንና ያን ነገር የፈጠረብኝ በቃ የማህበረሰቡ የጉርብትናው ምናምን ብቃ ያለው የአብሮነት የኔ የሚለው ስሜት ሁሉም የኔ ነው የሚለው ስሜት የፈጠረብኝ ተጽዕኖ ነው። እና ይሄ ገጠመኝ ሁሌ በቃ በአይምሮ የማረሰው ነውና ይሄ ገጠመኝ አለ እንግዲህ በልጅነት። እሺ እሺ እውነት እውነት ለመናገር ወደዛ አካባቢ ወደ ሁላ አካባቢ ዋናው ዋናው ስራያገያበት ምክንያትም ይሄ ይመስለኛል። ሙስሊም ክርስቲያኑ በአንድ ላይ በዓላት የሚያከብርበት ታቦት ሲወጣ አብረው ሙስሊም የሚወጣበት የኦርቶዶክስ እንትተሞ አብረው እንትን የሚሉበት የሙስሊም በዓል ጊዜም አብረው ረመዳን ሁሉም ነገር አብረው በዓል የሚያከብሩበት ያ መተሳሰባቸው እና ፍቅራቸው ይመስለኛል። አበበ ብሎ መሐመድ እንደዚህ አይነት ነገር ስም ሊያሰጣቸው የቻለ እና በጣም እስከመ የፍቅር ሀገር ያስባለ እና እንደው ከዚህ እዛ አካባቢ ነህ። በጣም የምወደው ነገር አለ ኑር ሰላም፣ አንተ እንደው ከቻልኩ ነው የዛ አካባቢ ሰዎች በጣም ምርቃት በጣም ይወዳሉ። የሚገርመው በጣም ምርቃት በቃ አሜን አሜን ይሁን መበወል በጣም ይወዳሉ እና እንደ አንተ ምርቃት አረቡ ሆነሻል። አሁን ንግግሩን ቀይሬ እንግዲህ አሀ አይደለም። ይኸውልሽ፣ እኛ ትናዲቅ ማለት ነው ያለ ምርቃት እኮ አሁን እንዲሁ አሁን የከተማ ሰው ስንት ለምን ብት ማለት ሰውበቂላላፍለሽ አሁን ግን ማለት ነው ምርቃታል ሽማ ራዘንቧለሁ አብሽር የምችለውን እንግዲህ ሁሉንም እመርቃለሁ አንድ ላይ እችላለሁ ሳይሆን ልሞክር እንግዲህ በረካ ሁኑ በረካ ሁኑ የጤና ሀብታም ያደርጋችሁ የሰው ፍቅር ሀብታም ያደርጋችሁ አገኙ ተገናኙ የድግ ዕጣ ይስጣችሁ ምቀኛ ፈዛዛችሁን የያዝላችሁ የጤና ሀብታም ያደርጋችሁ ቀና አይጣላችሁም የምታመልኩት ፈጣሪ እንዲነት ሃይማኖታችሁ የምታመልኩት የምታቀቡት የምታነግሱት አምላካችሁ የልብ ጥያቄያችሁን ይመልስላችሁ። ከእንግልት ከስደት ከቸነፈር ከረሃብ ይጠብቃችሁ። ወልዲያችሁ ሳሙ ዘረታችሁ ቃሙ። አዎ ይወጣላችሁ፣ ፀሐይ አይጥለቅባችሁ፣ የፍቅር ዝናብም ያጥለቅልቃችሁ። ደጃችሁ በበረካ በራህመት የተጥለቀለቀ ይሁን። አቦ አዛ ፈዛዛችሁ ይነቀል። የሰው ሀብታም ሆኑ፣ የጤና ሀብታም ሆኑ። ታሞ ከመማቀቅ ቤት ከመዋል ነበረኝ ከማለት አንገት ከመድፋት እንዲሁ ተናግሮ ከማ ፍራፍር እንዲያው አላህ ይጠብቃችሁ። አዎ እንግዲህ ይስጣችሁ፣ አይንፈጋችሁ፣ ያልብሳችሁ፣ አይግፈፋችሁ። አሁን እንግዲህ ሁሉን ነገር የነካችሁት እንዲሁ የተባረክ እንዲሁ ረህመት ያለው ይሁን። እንዲሁ ሲሰጣችሁም የጤና የሆነ ገንዘብ፣ የጤና የሆነ እውቀት፣ የጤና የሆነ አቅምን የስጣችሁ። ገንዘባችሁ፣ አቅማችሁ፣ እውቀታችሁ እንግዲህ ፈጣሪያችሁ ብቻ ይሁን። አሁ በፊታችሁ የምታመልኩት እንዲምነት ሃይማኖታችሁ የምታመልኩ ፈጣሪ ግዲም ተኋላም ጋሻ፣ ተፊትም ፊት አውራሪ ይሁንላችሁ። አው ተናግራችሁ አትፈሩ። አው እጃችሁ አይጣ፣ እጃችሁ አይጠር። የታረዝ የምታለብሱ የታመመ የምትጠይቁ የተጠማን የምታጠጡ የተራበን የምታበሉ ቤተሰብ የሞተባቸውን ሰብችሁ የምታሳድጉ ሎግ ማድረግ የምታበቁ ያድርግላችሁ። አሁን እንግዲህ መኝታችሁ የፍጥረት ይሁን። አሁን እንግዲህ መንገዳችሁም የፈጣሪ ይሁን። አሁን እንግዲህ ለሀገር መድኃኒት የሆኑ ሀገርን ተዝህ ተደም መፋሰስ ተመከራክ ተስደት ተምናየው ክፉ ዛርና መርገምት የሚያድኑ በስብና ከፍ ያሉ ሃይማኖታቸውን የሚያውቁ ፈጣሪያቸውን ጠንቅቀው ከፍ የሚያደርጉ ሰው የሚያከብሩ ሰው የሚወዳቸው ሰው የሚመርቃቸው ሀገርን ከመጠላላት የሚያድኑ ልጆችን ፈጣሪ አምላክ ባርኮ ቀድሶ እንግዲህ ይስጣችሁ ያገባ እንግዲህ ቤታችሁ በበረካ ይጥለቅለቅ። ልጅ ወልዳችሁ ሳሙ። እንግዲህ አዎ፣ አድባር ሁኑ ፍቅር በፍቅር ተትረፍረፉ። የተከላችሁት አበባ አይጠውልግ። እጃችሁን ከመከራ ከቁርጥማት፣ ከእንግልት ይሰውረው። አንገታችሁን ለፈጣሪያችሁ ስግደት፣ እጃችሁን እንግዲህ ለበረከት ስራ፣ አዎ ሕሊናና ልቦናችሁ ደሞ አዎ ለእምነትና ለሕይወት ያደርግላችሁ። አዎ መጡልን እንጂ መጡብን አትባሉ። የሰው ፍቅር ያላብሳችሁ። ይኸው እሺ፣ እሺ። ኑር ሰላም ምንድን ነው? አሜን አሜን። ይሄ ሁሉ ያልከው እኛን የመረጥከው በሙሉ ለአንተ ይሁን። ልብ ያለውን ደግሞ እውነት እውነት። ወደዛ አካባቢ ያለውን ድባብ በጣም የምወድበት ዋናው ምክንያት ይሄ ነው። በቃ ይህ የመመራረቅ ባህላቸው በጣም በጣም በጣም ደስ የሚል ነገር ነው። እና ኑር ሰላም ወንድሜ፣ አንዳንድ ጥያቄዎች በውስጥ እየተላኩልኝ ነው እና አሁን ጭምዬ አሁን ከላከው ጥያቄዎች መካከል አንደኛውን ላቅርቦ እና ሌላው ወደኋላ የሚሄድ ነው። አንደኛው ጥያቄ ምንድነው፣ ለጋዜጠኝነት ሙያዬ፣ ቅድም ለኮሜዲ ሙያዬ ሮል ሞዴሌ ያልከው አብርሃም አስመላሽን ነው። ለጋዜጠኝነት ሙያ ሞዴሌ ይሆነኛል የምትለው ሰው ተጽዕኖ የፈጠረብን አለ የሚል ጥያቄ መጣልኝ። ላያል ለጋዜጠኝነት ሙያ ትልቅ ተጽዕኖ የፈጠሩብኝ አንጋፋ ጋዜጠኛ ናቸው። ታስታውሱ እንደሆነ ኢትዮጵያ ሬዲዮ እየመለሰ የአንዳንዴ ሬዲዮ ትዝታ ብሎ የሚያቀርበው ፕሮግራም አለና ንጉሴ አክሊሉ የሚባሉ አንጋፋ ጋዜጠኛ አሉ እና እሳቸው ትልቅ በቃ እንትናቸው አሁን እኔ ኖርማሊ ዜና ሰሰራ ለምሳሌ አምስት የውጭ ሚዲያ አማራጭ ተጠቅሜ ከሆነ የአምስቱን ሀሳብ ቀጥታ ትርጉሜ አላቀርበውም። ምንድነው ማድረገው? የአምስቱን ሀሳብ ለየብቻ አውጠዋለሁ። ከዛ ሀሳባቸውን አጋጨዋለሁኝ ማለት ነው እና ከዛ ውስጥ የራሴን ጨምቄ አወጣለሁ። ከዛ መረጃዎቼን አጠናክሬ በኋላ ላይ ከፍ የሚያደርጉ ብድግ አድርገው በሁለት እግሩ የሚያቆሙት ስርዓት ያላቸው ለህዝቡም ለሚዲያውም ለዜና ሽም የሚመጥኑ ቃላትን መርጦ በማስገባት ነው። እንትን ምለው እንደዚህ አይነት ነገር አይባቸዋለሁ። እሳቸውንና ይገርመኛል። እይታቸው የሀገር ውስጥ ይሄ ዜናም ባይሆን ፕሮግራም ሲሰሩ ስለ ሰው ታሪክም ሲሰሩ ይሆነ እኔም ማየው እንትናቸውን ነው በቃ መረጃ እንዴት አድርገው እንትን እንደሚሉ እንደሚሰድሩ፣ እና ለአንድ ኒውስ ወይም ደግሞ ለአንድ ፕሮግራም የመጀመሪያው እንትን ደግሞ መረጃን ካገኘሽ በኋላ ያንን የመሰደር ወይም ደግሞ አንዳንድ ኒውሶች ወይም አንዳንድ ዝግጅቶች አስተውላችሁ ከሆነ መረጃ ሳይጎላቸው ጆሮ ላይ አይጥሙም። ምክንያቱም ስደራው ላይ ነው አሁን መሰደሩ አስተካክሎ እና እሳቸው ጋር ጥንቅቅ ያለ ነገር አይ ስለነበር ንጉሴ አክሊሉም በጣም ነው የማከብራቸው። እሳቸው ናቸው ለጋዜጠኝነቱ ሮል ሞዴል። እስቲ የእሳቸውን ስ እንደው አልያዝከው? ድምጻቸውን የእሳቸውን ስ አልያዝከውም? ወደ ሌላው ጥያቄ ከመግባት በፊት ያ ግማለእንጭብእንጭብ ያንጠላቀ ስለእንደ ከመጣ ይቀር ሞክሬውም አላቅ እንደው ማለት ትልቅ ቦታ ስላለኝን ማለት ትዝም ብሎኝ ያውቅ፣ ድምጻቸውን እንትን ማስመሰል። ይሄ ኮንቴንታቸው ላይ እንዴት ይሰራሉ ምናም የሚለውን ነው ኮንሲደር ማድረገው እንጂ በእርግጥ ባስበው አይከብደኝም፣ ግን አላሰብኩትም። የእሳቸውን እስከዛሬ ድምጻቸው ከጋዜጣ እንትናን ለምሳሌ አንድ ሰው ላስገባላቸው እና ያውቋቸዋል። አሁን ላይ ጡረታ ወጥተዋል።

አንድ ነገር ደግሞ አፈሳሰመ ሰመ ካላማረ የምንወጋለው እና ይመስለኛል አትሌቲክስ ፌዴሬሽኑ ላይ ቢሰራ የሚለውን ደ አስተያየት ለመስጠት ነው አሉ። በእውነት በጣም በጣም ደስ እያስመሰል ገቤታቸውን እውነት በጣም እናመሰግናለን። ኑር ሰላም ወንድሜ፣ እንግዲህ አድማጮች ዘና እያላችሁ እንደሆነ ተስፋ አደርጋለሁኝ። እናንተ ጥያቄ ካላችሁ ከታች የሚቀበል ይሆናል ማለት ነው። ጋሽ ግሎሪ ከታች እየታዩ ነው። አባት ግሎሪ እንኳን ደህና መጡ ብያለሁኝ። ያው እንግዲህ ዛሬ በዛሬ ፕሮግራም ጋዜጠኛና ኮሜዲያን ኑር ሰላም ሞላ ነው ያቀረብኩኝ። ለማሳወቅ ያክል ነው። እሺ፣ ግን ጥያቄ ካለ ወደ አንተ ጥያቄ ልምጣና ከዛ ነው የመቀጥል ይሆናል ማለት ነው። እንዴት አመሻችሁ ቤተሰቦች? ስለሱ ተባላውቀት እንኳን ወንድሜ እንኳን ደህና መጣህ፣ በቤተሰቡም በራሴም ስም ወልካም እላለሁ። እኔ እንግዲህ ያው በዚህ በስነ ጽሑፍ ውስጥም በኮሜዲ ውስጥም ያለ ሰው ነህ። በጋዜጠኝነቱም ለእኔ እንግዲህ በጣም ከዛው ከተወለድክበት አካባቢ አንድ በጣም ታላቅ ሰው አለ። በህይወቴ በጣም ማደንቀውና በጣም የኢትዮጵያ ሀብት እና ወደፊት ሰላሳ ዓመት ይሄ ትውልድ ገና አሁን የአሁኑ ትውልድ የማያውቀው ወደፊት ግን ሰላሳ ዓመት ሊያውቀው የሚያውቀው የሚጠቀምበት የሚችል ትውልድ ታላቅ ሰው አለ እስቲ በዚህ ሙያ ውስጥ አንድ ታላቅ ሰው ላንሳ አያሙሌ ለአንተ ምንድን ነው እንዴት ታየዋለህ ችል ነገር አመሰግናል በጣም የሚገርምህ በጣም እኔ ቃል ሁሉ ያጥረኛል። ስላያሙሌ እኔ አሁን ግጥም